ነገመነ ነው ስለ ስርዓት እንምን እያረክነ የተሻለ ደረጃ ደርሰን ሁሉ ነገር ባህላል እንዲሆን እንፈልጋለሁ። እኔም ደግሞ የምፈልገውን ሰው እንደመረጥኩ ነግሬያለሁ። ሲቀጥል ደግሞ አንተ በፈለግ ሰዓት የምትጥለኝ በፈለግ ሰዓት የምታነሳኝ አይደለሁም። እኔ እቃ አይደለሁም፣ ሰው ነኝ። አስቀምጥ ጀመር። አንተ እዚህ ቤት ከመቼ ጀምሮ ነው መምጣት የጀመርከው? እያናገርኩ እኮ ነው። ከመቼ ጀምሮ ነው እዚህ ቤት መምጣት ሰላም ሰላም ፍቅር፣ ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ነው? ሁሉ አማን ነው? በቅድሚያ ሁላችሁም ባላችሁበት ቦታ ሰላም ፍቅር ደስታ ይብዛልኝ እያልኩኝ ዛሬ ተመልሻለሁኝ። ዛሬ በቆንጆ ቪዲዮ ሁለተኛ ተገናኝተናል ማለት ነው። ዛሬ ምን ምን አለ በሉኝ። በጣም ብዙ ነገር አለ። በትንሹ እዚህ ጋር ማለት ነው። አንደኛ የሆነ ነገር አለ እዚህ ጋር እንደምታዩት ትንሽ ስጦታ ይዣለኝ። ይህ ስጦታ ለማን ነው? ያው ብዙዎቻችሁ ልጠይቁ ግራ ልትጋቡ ትችላላችሁ። ያው ውድ ለሆነ ሰው ውድ ስጦታ አለኝ። እውነት እዚህ ውሳኔ ለመወሰን በጣም አስቤበት ከራሴ ጋር ተማክሬ፣ በቃ አንዳንድ ጊዜ ነገሮች ሊያበላሹ ይችላሉ እና አንዳንዶቹ ውሳኔዎችን፣ እነሱን ደግሞ ቆም ብለን ከእናንተ ከውድ ተመልካቾች ደግሞ ሀሳብ አስተያየታችሁን ጨምሬ ይሻላል ብዬ ያሰብኩትን የተሻለ ነው ወይም ቢሆን ለእኔ ይጠቅመኛል ወደፊት ብዬ ያሰብኩትን ነገር ዛሬ ለእናንተ ለማካፈል ለውድ ቤተሰቦች ተገኝቻለሁ ማለት ነው። ከዛ በፊት ግን አንድ ቪዲዮ አለ ቲክቶክ ላይ በተለይ ሜንሽን እያደረጋችሁ ነበርና ሰሞኑን በዚህ ሁለት ቀን በአንድ እህታችን ጉዳይ የተፈጠረ ነበር። ኦልሞስት የዛሬ ሁለት ዓመት ወይም ሶስት ዓመት በፊት አንድ ቪዲዮ ሰርቼ ይላችሁ ነበረ። ያም ቪዲዮ ምንድን ነው የሆነ የእርዳታ ቪዲዮ ነበረ። ሳውዲ አረቢያ እያለሁኝ ወደ ሳውድ ከሳውድ ወደዚህ ልመጣ ስል የአንድን እህት ቪዲዮ ሰርቼ ነበርና ለዛችም ሴት ከ23 ሺህ ሪያል በላይ ሰብስቤ ነበር። ይሄ የተሰበሰበው ደግሞ በእናንተ በውድ ተመልካቾቼ ስም ነው። ሁልጊዜ በተለያዩ እርዳታዎች ስጠይቃችሁ አሳፍራችሁኝ አታውቁም። እናንተ ሳታሳፍሩኝ ደግሞ ስቀሩ እኔ ላሳፍራችሁ አይገባም፣ በእኔ ልኮሩ ይገባል። እና ለዛች እህት 23 ሺ ሪያሉን ስሰጥ ቪዲዮ አሳይቻችሁ ነበርና በመሀል የሆኑ ችግሮች ተፈጥረው ነበረ። አጋጣሚ ወደ ሚዲያ ያቀርባለሁ ስል ሚዲያ ከሚቀርብ ልጅቱ ሐኪም ቤት ትሄድና ሕክምናዋን ታይቶ ትክክለኛ በሽተኛ ከሆነች ብሩ ይሰጣታል፣ ካልሆነ ደግሞ ለእናንተ ለተመልካቾች አሳይና ብሩ የተገኘው ከእናንተ ነው አይደል? ለዚህ ይወሰን ስል ሐኪም ቤት ስንሄድ ልጅቱ በሽተኛ ናት። በቃ ሙሉ ምርመራ ተደረገላት ሳውዲ አረቢያ። ስለዚህ በቃ አንቺ ትክክለኛ በሽተኛች፣ እንቺ ብሩን ስል ለአይመንታ ወንድሜ የያዝልኝ አለች። እኔ አይመንታ አልሽው ማን አልሽው? አይመለከተኝም ግን ብሩን እንቺ ስላት አይመንታ ያዝልኛለች። በህዝብ ፊት አስረከብኩ። መጣው ያው ሰሞኑን አንዳንድ ጉዳይ ብሩ አልተሰጣት የሚል ነበረ። እኔ ሐቄን አድርሻለሁ እህታችንም ተናግራለች። እዚህ ያለውን ቪዲዮ ሰምታችሁ ነው። አሁን ፋጡማ፣ በነገራችን ላይ ፋጡማ ይቅርታ፣ ተውፊቅን ንገሪው ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ አምስት አልበላም እኮ፣ ንጹህ ብሩን አስረክቦሻል አስረክቦታል እኮ። ተውፊቅን እየወቀስን አይደለም፣ አትጨነቂ። ተውፊቅማ አላህ ይስጠው፣ ሰበሰበልሽ እኮ። ያው እንደሰማችሁት ነው። በአጭሩ እኔ ንጹህ ነኝ፣ አማናያን አድርሻለሁ ለማለት ነው። ዛሬ ወደ ዋናው ጉዳይ ስመጣላችሁ ምን መሰላችሁ? ያው ሰሞኑን ሶፊ ጋር የተለያዩ ነገሮች ተፈጥረዋል። ሮዛም ጋና ሶፊ ልታገባ እንደሆነ ታውቃላችሁ። ከማግባቷ በፊት ግን አግንቻት አንዳንድ ነገሮችን በአወራት መስተካከል ያለባቸው ጉዳዮች ካሉ ማስተካከል የምንችል ከሆነ ባስተካከል ብዬ አሰብኩና እዚች የምትዩትን ስጦታ ይዤ፣ አልነገርኳችሁም ለካ አዲስ አበባ መጥቻለሁኝ። እና ይችን ስጦታ ይዤ ለሶፊዬ ለመስጠት አሰብኩኝ። በዛውም በመሃላችን የተፈጠረውን ክፍተት ይቅር ተባብለን አብረን ብንቀጥል ደስ ይለኛል። ብዙዎቻችሁም ኮሜንታችሁን አይቻለሁ እና በቃ አብራችሁ ስኮኑ ነው የምታምሩ፣ ደስ ትላላችሁ። ቢያንስ አንድነታችን ትፈልጋላችሁ ብዬ አስባለሁ እና ያን ደግሞ እኔ ማስተካከል ያለብኝን ነገር አርሜ ጥፋት ካለብኝ ከኔም ጥፋቴን ያው የሰው ልጅነነት ጥፋት አናጠፋም ማለት አንችልም ያን ጥፋት በቃ ይቅር ተባብለን አዲስ አዲስ ራዕይ፣ አዲስ ተስፋ ይዣለሁ ማለት ነው። እንደሚሳካልኝ እርግጠኛ ነኝ። እስኪ እናንተ የሚሳካልህ በሉኝ፣ አቦ ይሳካልህ በሉኝ እ እና አዲስ አበባ እንደመጣሁ ሶፊ አታውቅም እና በቃ ይቅርታ ጠይቀታለሁ ማለት ነው። ባጠፋም ባላጠፋም ያው ይቅርታ መጠየቅ ታላቅነት ነው አደል? ግዴታ የሰው ልጅ ካጠፋ ብቻ አይደለም የይቅርታ መጠየቅ ያለበት በዛ ስለማምን ማለት ነው። ስለዚህ ከእሷ ጋር ብዙ ነገር ማለም እፈልጋለሁ። ካሁን በፊት ያሉብን ነገሮች አስተካክለን አንድ ላይ ብንቀጥል ደስ ይለኛል። ለዚህ ደግሞ ዋነኛው ነገር ምንድን ነው? በቃ ያሉትን ነገሮች መፍታት ነው። መፍታት የሚቻል ከሆነ እርግጠኛ እኔን ይቻላል ብዬ አስባለሁኝ። እናንተም ከጎኔ ናችሁ ውድ ውድ ቤተሰቦች። ስለዚህ ሶፊዬ ጋር ዋው ዋው ዋው! መዓዛው እንዴት አባቱ ነው የሚጣፍጠው! ሶፊ ሶፊ ወደቀች። በክብር ነው መያዝ ያለበት። እና ቤተሰቦች፣ አንድ ነገር እንድታውቁልኝ የምፈልገው የሶፊ እና የኔ ግንኙነት ላይ ከአሁን በፊት እንደነበረው እንዲሆን አልፈልግም። እውነት ነው የምላችሁ። በቃ ከአሁን በፊት በማወቅም ሆነ ባለማወቅ ብዙ ስህተት ፈጽሜ ሊሆን ይችላል በቃ የተሻለ ከስከ ዛሬው የተሻለ እናንተ የምትፈልጉት ነገር አለ አይደል? መግለጽ አይጠበቅብኝም። በቃ ያ ነገር ሆኖ የተሻለ ነገር በቃ የተሻለ ደረጃ ደርሰን ሁሉ ነገር ባህላል እንዲሆን እንፈልጋለሁ። ከምሬ ነው እንዲህ ስላችሁ እንደዚህ እንደዚህ ካሁን በፊት በቃ ካሁን በፊት የሰው ልጅ ነን ሰት ይፈጸማል ው ነገር ያቸዋለሁ ከሰው ስህተት ከብረት ዝገት አይጠፋ ማለት በቃ ያን ነገር ደግሞ አሻሽለን በልጠን ከተገኘን የወደፊታችን ምንም የማያምርበት ነገር የለም ብዬ አስባለሁ። ወይም እሷና እኔን አንድ የሚያደርገን በመሀላችን የሚገባ ነገር ይኖራል ብዬ አላስብም። ግን ይህ የሚሆነው ሶፊ ፈቃደኛ ከሆነች ብዙዎቻችሁ ያለሁኝ ተወዳለች ምን ታያላችሁ በቃ ያንን ላይ የምችለው ዛሬ ነው። ይህ ነገር ከሆነ በቃ እስከ ዛሬ የምታውቁት ቶፊክን አታዩትም። ሌላ ሰው፣ ሌላ ሰው፣ ነገሮች ተቀይረው ብዙ ሁልማ አልም ያለው በቃ ነገሮችን፣ እስከ ዛሬ የነበረውን ነገር ቋጭቼ አዲስ መጀመር ነው። በቃ ሁሉ ነገሩ ኢንሻላህ ይሳካል ብዬ አስበዋለሁኝ። ይህ ህልሜ ህልም ሆኖ አይቀርም፣ እውን መሬት ላይ አወርደዋለሁ። ምን ልበላችሁ ብቻ ከማዋራችሁ በተግባር ወደፊት የምታዩ ይሆናሉ። እያስባለሁ ቤቷ አሁን እሄዳለሁ። በእርግጥ ልትሰታይ፣ ልትደነግጥ ወይም ልትቆጣ ትችላለች። ምክንያቱም የመጣሁበት ወይም የተለያየንበት ባለፈው ትንሽ የሚያስጠላ ነገር ነው አይደል? ግብግብ ችግሮች ነበሩና፣ በእርግጥ አሁን ቤቷ ስሄድ ጥሩ ስሜት ላይ ይሰማት ይችላል። ያን ደግሞ በትግስት አድርጊ ማባበል፣ ማቀጣት የሚያለብኝ ነገር ካለ ተቀጥቼ ይቅርታዋን ማግኘት ፈልጋለሁ። እንደነገርኳቸው ስትወጣ እዛ ከደሴ ከወሎ ስትመለስ ጥሩ ስሜት ላይ አይደለችም። በሰዓቱ መታ የነገረችብኝም

ያንቺ ሆኗል። የኔ ፍቅር፣ የኔ ወለላ እድሜያ መሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። የእኔ ጉዳይ የእኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ። ምን ምን እንደማደርግ ሁሉ በጣም ግራ ገብቶኛል። እውነት ለመናገር ታችር ድምፅ አይሰማም። እንዴት አርጊ ልስጣት? እኔ እንደዚህ አይነት ነገር ብዙ ጊዜ አድርጊ ስለማላውቅ ነው መሰለኝ በጣም ከበደኝ። ከእናንተ ፊት ልንለማመድ አይደል? ሶፊ፣ በማወቅ ሆነ ባለማወቅ አጭቻ አለው፣ ይቅርታ። እንደዚህ አይደለም እንደዚያ ድምፅ አለ

ሶፊ ካሁን በኋላ ያለንን ቀሪ ጊዜ አብረን እንድንሆን እፈልጋለሁ። ሶፊ እስከ ዛሬ ያሳለፍን ህይወት አደለም። ወይኔ ቶፊቅ፣ ወይኔ ቶፊቅ፣ ወይኔ ቶፊቅ። እንደዚህ ንግግር ይከብዳል። እ እኔ ንግግር እንደዚህ ይከብደኛል ብዬ አስቤ አላውቅም። በቃ ሶፊ አጥፍቻለሁ፣ ይቅርታ። ይህም ቁጡ ነዋ ተቆጣሁ ጥፋትም የለብኝም ነው ቢኖርብኝም እሺ ባጠፋም ባላጠፋም ዛሬ ይቅርታ ቀን ነዋረ ይቅርታ ጠይቃለሁ ሶፊ ይሁድ አበባ ስጦታ ላንቺ ነው። አበባ ስለሆንሽ ይገባሻል። ይቅርታ ልብ ይኖራታል ብዬ አስባለሁ። ምክንያቱም እኔ ያክል እንትን አትልም አይደል? ብዙዎቻችሁ ሶፊ ቅርብ አይነት የምትሉት የምትሉትና ባጠፋም ባላጠፋም በቃ አሁን በፊት የነበረን ነገር ስህተት ነው ብዬ ስለማምን ያን ነገር ደግሞ ማስተካከል አለብኛል

ሙሉ ልትመጣስ ይቻልኩ ተጥፏል ቶፒክ ካሜራው ምን እየሰራ ነው? አንተ ምን ከዚህ ምን ስራ ምን ስራ አንተ። አይመለከትም እኮ ቶፒክ፣ አይመለከትም አዎ። ምርጫን ምን እየሰራ ነው? ምን ልትሰራ መጣ? የመጠየቅ መብት አለ አለው? መብት የለም ምፈልገውን ሰው እንደመረጥኩ ነገር ያለው። ሲቀጥል ደግሞ አንተ በፈለግ ሰዓት የምጥለኝ በፈለግ ሰዓት የምታነሳኝ፣ አይደለውም እኔ እቃ አይደለውም፣ ሰው ነኝ። ጨረሰችልኝ መሰለኝ። ካሜራን አስጠፋልኝ፣ አሁን ካሜራን አስጠፋልኝ። ለምን ይጠፋል? ሰው ጋር ደግሞ ሰው ቤት ሲመጣ ይደወላል። ዝም ብሎ ይመጣል? ሲጀመር ይንኳኳል። እንዴ ሳትደውል መጣ እምትይ። ዝም በል አንተ፣ አንተ አንተ ዝም በል። ዝም ማለት ትችላለህ እንደውም ብትወጣ ደስ ይለናል። አሪፍ ጊዜ ላይ ነው የመጣህብንና፣ ሶፊ ማለት ቀርካለ ብትሄድ ብትወጣ እኔ ሶፊ ማለት እየነገረች ነበር። ዕቃ አይደለችም አንቺ፣ ስትፈልግ የምትጥላት ስትፈልግ አልፈልግሽን ነው የምትላት ዕቃ አይደለችም። ደግሞ ውሳኔዋን አሳውቃለች። አበባ ይዘህ መምጣትህ ተገቢያን አትጠምጥ አስቀምጥ ጀመር። አንተ እዚህ ቤት ከመቼ ጀምሮ ነው መምጣት የጀመርከው? እያናገርኩ እኮ ነው። ከመቼ ጀምሮ ነው እዚህ ቤት መምጣት ለምን ነው ማለት ነው እዚህ ቤት መምጣት። ከሱ ጋር አይደለም መናገር ያለብህ፣ እኔ እኔ ጋር ነው መናገር ያለብህ። እኔ ጋር ነው። እኔ ጋርም ደግሞ ካሁን በኋላ የምንነጋገርበት ምንም ነገር አይኖርም። ጨርሰናል። እኔና አንተ ጨርሰናል። ገባ ከእኔ ጋር መሆኗን ሰምተን የመጣው እንደማትፈልጋት አልነበር ስትናገር የነበረው? ከእኔ ጋር እንደሆነች ሰምተን የመጣው ቢገባሽ ክብር ነበር። አንተ ዝም በል አንተ ናላወራው አንተ ዝም በል። ቢገባሽ ክብር ነበር። እሺ ምንድነው ክብር? ክብር ታውቃለህ አንተ ቶፊቅ፣ ክብር የሚጀምረው ከማንኳኳት ነበር። እንዴት ሰው ቤት ዘው ብለህ ትገባለህ? አሁን ካሜራውን ያስጠፋው። ለምን ጉዳይ እንደመጣ የምናውቀው ነገር የለም

ሽማሙንም እንደዛ ነው የምታስበው። እንደዛ አትሰብሽ ባለየ ቃላቶቹን አትጠቅም። እንደዛ ነው የምታስበው አሁን መናደደህ ምንም ትርጉም የለውም። እሺ ቆይ፣ እሺ ቆይ፣ ደደ ምን ነገር አለው? ተቀመጥ። ማውራት ፈልገም የምታወራን ነገር አለ። ምን እና ነው ስነ ስርዓት? ምን ነው ምን እያረክ ነው? ስነ ስርዓት ይኖር

ነው እኔ ምንም አላደርግሽ፣ ግን ለእሱ አግዘሽ ነው። የት ነው ስርዓት ነው? እኔ በቃ ተምር ካነሳ ብዬ ሰጠው። አይደለም አንተ ግን ለሰው ክብር የለም። መጀመሪያ ለሰው ክብር ይኑር። ለሰው ክብር የሚኖሩ ከሆነ ደግሞ በስነ ስርዓት አውራ። ለእሱ ታግዘሽ፣ ምን እያደረክ ማለት ምን ማድረግ ተናደነው። ከኔ ጋር ስላየህ ተናደነው። መብቷ መሰለኝ ማለት፣ ውሳኔዋን በተደጋጋሚ የነገረች ነበር አንተም ያለህን ነገር ነግራህታል። አሁን የምትናደድበት ምንም ምክንያት የለም። ስለዚህ እቃ ባትሰብር የሆነ ነገር ባታሳይ ደስ ይለኛል። ትወጣለች ለውራት እኔ ሶፊ እንዲወጣ ነገር ማለት ይውጣ ሌላ ነገር መጣር ስላልፈለኩኝም እንጂ እንደ አሁኑ የማድረግ መብት የለም ገባ ማለት በስነ ስርዓት እንድታወራ ነበር ያስቀመጥኩ። በስነ ስርዓት እንድታወራ። ሰው ደግሞ አይደለም። አንተ አንተ ምን ሊቀያይረህ ፈለግ? ለምን ደግሞ ትቀያይረው እንዴ? እኔኮ የራሴ ውሳኔ መወሰን እንዳለብኝና ሁሉንም ነገር እኮ ነግሬ መጥቻለሁ። አይደለም ነግሬ ያለው አይደል? እዚህ ጋር ለምን ድጋሚ እየመጣህ እንደዚህ ታደርጋለህ? አዎ ነገር አድርገሀል። እኔ ሁሉንም ነገር ደግሞ እነግርሀለሁ። እዚህ ጋር አበባ መጣ። እኔን ልትሸውደኝ አትችም። እኔ ባበባም ወይም በምናምን በቁስ ጀመር እንጂ እሷን ፈልግ አይደለም ገባ እሷን ብትፈልግ ሰው ጋር ክብር ቢኖር የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊቴ ምስኪልድ ገምሽ ሰኞ ማክሰኞ ሮብና ሙስ አርባ መቶ ነቀና